እኔ የሚያሳዝኑኝ ግን የነ ሰክሰስ ኦርጋናይዜሽን በጣም ነው አሁን ሚስጥሩ ተታወቀ፣ በጣም ያሳፍራል። ሀቢባኳ ግልጽ በግልጽ በግልጽ ነው ስቶችድን በግልጽ ነው ሰብስክሪብሽን ስን በግልጽ ነው ስታማም በግልጽ ነው ማደም ቅመሞችንም ስታታልል በግልጽ ነው ያኛው ኦርጋናይዜሽን ግን በድብቅ ስለሆነ በጣም በጣም አስቀያሚ ነው። ከአምስት ዓመት ከሶስት ማንንም ያታለለችው እኮ የለም፣ ሁሉም ወዶ ፈቅዶ ነው ግን ያኛው ኦርጋናይዜሽን ግን በድብቅ ስለሆነ ማንም ክብሩ ነው። እግዚአብሔር ከዚህ በላይ ያርግላት። ፈልጋ የእግዚአብሔርን ስም ከጠራሽማ ያከሽፍባታል። ኖ ኖ ለምሳሌ ኑ ግቡ ብላ ለምና የምታስገባው ሰው የላትም። ለምና እግዚአብሔር ከጠራሽማ ካልመጠነ ታፈርጣቸዋለች። ስለዛ ለምነው ነው የሚገቡ ትበላቸው። ታሪክ የሚያወራ ሰው ስለሌለ ነው። ወደ ጋብቻ ሄደችው ታቀናችሁ ነው ያ አ ይሄን ነገር ዲያኩ ሊያሰራው ነበር። ታሪክ የሚያወራ በሽ ነው ግን ልብ ወለድ። በቃ ስማርት መሆን አለብሽ። ሰው ጊዜ የለውም። እዛጋንችን አባ ብሎ አንድ ሰዓት ሁለት ሰዓት እያለቀሽ እያረፍሽ ስሜታዊ የሆንሽ ምናምን ለመስማት ሰው ጊዜ የለውም። ማረ በቃ ነው ወደው ከደለው ምናምን ነው የሚባሉ ስማርት ነው ታላን እንትን እንጂ፣ ሰው በወረፋ በወረፋ ነው እዛጋር። ታሪክ ታሪክ የሚያወራ ምናምን ሁሉም የተበላ ሁሉም የተጋጠ ሁሉም የተጀጀ ተጀጃለ ስለሆነ ብሶተኛ ስለሆነ ሰው አለ ግን ሰው ሊያዳምጥ ፍላጎተኛ አልሆንም በጣም ስማርት ሆነሽ እያለቀሽ እውነት የሚመስል ታሪክ ይዘሽ ታልመጣሽ አ ተቀባይነት ስለማይኖርሽ ነው እንጂ ታሪክ ተወርቶ አያልቅም እኔ እራሱ በዋሮ የእኔን የቤተሰቦችን ሶስት ቀን እንትብል ያልቅ እንኳን አይደለም ግለሰብ ይቀርን ግን ያው ተሳጣው አላት ሷየው ሞቼ ተነስቻለሁ ብትይም እኮ ሰው ያምንሻል ያው ሞቼ ተነስቻለሁ ሰው ያምን አልባይዘው እንዴ ያና ላይ የሹም እንዴ ጀርባዬ ተቆርጦ ሞትኩባቸው ያለውን ህዝብ እንዳላምኑት፣ የምሬን እኮ ነው። እኔ ባይ ዘ ዌይ ልንገርሽ፣ እኔ ብዙ ሰው ይተቸኛል። በጣም ብዙ ሰው ነው የሚተቸኝ። ግን ልንገርሽ፣ ኢቢኤስ ላይ መታ ያቺ ሴትዮ አምስት ፌሮ ማህፀኔ ውስጥ ገባ ስትል፣ እኔ ፍቅረኛ ባለፈው እለት እንት ብላ የሆነ ላይ ማህፀኗ አካባቢ ላይ እሾክ ወቅቷት በጣም ሆስፒታል ገብታ ነበር። እና አምስት ፌሮ ገብታ ይችልሽ ድና፣ እኔ ፍቅረኛ የሸወደችን ብዬ ፍቅረኛ ነተፋተዋት ኢቤስ ላይ መጣቸው አምስት ፌሮ ማጻኔዎች ገብቶ በምላጭ ተተርትሬ ጭንቅላቴ ለሁለት ተከፍሎ ብላ ሜካፕ ተቀባብታ ቁጭ ብላለች። እዛ ጋር ሰው ግን ያምናል፣ ወይኔ ወይኔ ይላል። እዛ ጋር ገብቶ ማለት ነው። ሰው አይጠይቅም። አሁን ፍራል ወጣሽ ማለት ነው። ዛሬ በጩቤ ተወግቼ ሶስት ቦታ ተተርትሬ ኦፕራሲዮን ተደርጌ መጣው በቲ ማለት ነው። ገንዘብ ይሰበስብልሻል። ጠባሳውን ራሱ ባታሳያቸው ማለት ጠባሳው ጣፍቷል ይሉሻል። ምንም በቃኔ፣ ሰው ደንዝዞን ነው ያለው። ባይዘው ማለት ሲሪየስሊ ነው ማውራሽ ሲሪየስሊ ላይክ እውነቴ ነው። እና እንደፈለግሽ መጫወት የምትችው ህዝብ ዓለም ላይ የኢትዮጵያን ህዝብ ነው። እንደፈለግሽ አድርገሽ እንደፈለግሽ፣ ከፈለግሽ ሰድበሽው፣ ከፈለግሽ ገንዘቡን በዝብሰሽ፣ ከፈለግሽ ሞትኩኝ ብለሽ፣ ከፈለግሽ ታመምኩ ብለሽ ማንም አይጠይቅሽም፣ ይረሳል። ከአንድ ሳምንት በኋላ ሰላም ሰላም ብያሉ። እኔ የምለው እዚህ ቤት እዚህ ቤት ምን ወንክ ገባ ነገር አለ እንዴ? ጧት ጧት ላስላስ ምናምን እውቅና ተሰጫለሽ ወይ? ቀጠቀጣችኋት እኮ በጣም እኮ ልጅቷ ነው ባይዛወኛ። እኔ እኔ የምለው ሁላችሁም እኮ አሁን እዚህ ሚዲያ ላይ የመጣችሁት ሁላችሁም አሁን የምትጫወቱ የሆነ የሆነ ነገር